በስፔላ ሊጋ ደግሞ ሪያል ማድሪድ በኤል ክላሲኮ ሁለት ለአንድ ባርሴሎና አሸንፏል። ሰላም ሰላም ውዴ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘወትር ወደ እናንተ በእግር ኳስ አጫጭር መረጃዎች እና ፕሮፋይል ነክ በሆኑ ጉዳዮች እየደረሰ ይገኛል። አሁንም አርሰናል መሪነቱን ያጠናከረበትን ድልና በኤል ክላሲኮ ጨዋታ የታዩ ሁኔታዎችን ወደ እናንተ ልናስዳስሳችሁ መጥተናል። ላይክ፣ ፎሎው፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። በዘጠነኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር በሜዳው ኤሚሬትስ ክሪስታል ፓላስን ያስተናግደው አርሰናል አንድ ለዜሮ አሸንፏል። የቀድሞ ክለቡን የገጠመው ኢብሪቼዜ ብቸኛውን የአርሰናል ግብ ከመረብ አሳርፏል። ለግባ መገኘት የዴክላን ራይስ ያሻገራት የቅጣት ምትኳስና የገብርኤል ማጋለሽ በግንባር ገጅቶ ለይዜ ማቀበሉ ውጤት ሆኗል። በዚህም ገብርኤል ማጋሌሽ በተከታታይ በሊጉ በተጫወ ባደረጓቸው ጨዋታዎች ሁለት ጊዜ አሲስት ያደረገ ተከላካይ ሆኗል። ኢብሪቼ ዜም የቀድሞ ክለቡ ላይ ግቡን አስቆጥሮ አርሰናል እንዲያሸንፍ እና የሊጉን መሪነቱን እንዲያጠናክር የሚያስችል ድል አስመዝግቦለታል ማለት ነው። እንግሊዛዊ የአጥቂ አማካይ በሊጉ ለአርሰናል ግብ ሲያስቆጥር ለመጀመሪያ ጊዜ ነው። ድሉን ተከትሎ ሰባት ተከታታይ የሊግ ጨዋታዎችን ያሸነፉት መድፈኞቹ ነጥባቸውን 22 በማድረስ መሪነታቸውን አጠናክረዋል። በተጨማሪም አርሰናል በተከታታይ በአምስት ጨዋታ ክሊንሺት አስመዝግቧል። በአጠቃላይ ሌሎች ጨዋታዎችን በተመለከተ በአስር ጨዋታዎች ላይ ግቦች አልተቆጠሩበትም። እስካሁን ባደረጋቸው ግቦች የተቆጠሩበት ሶስት ኳሶች ብቻ ሲሆኑ ሁለቱ ከቆሙ ኳሶች መሆናቸው ይታወቃል። አርሰናል በዚህ ውድድር ዓመት ካገባ በኋላ ወደ ግብ እሱ ላይ ግብ ለማስቆጠር የሚያስቸግር ክለብ መሆኑን በተደጋጋሚ ጊዜ እያየን ነው። በፕሪምየር ሊጉም በሌሎች የአውሮፓ ሊጎችም ይህንን እውነታ እየተረዳን ይመስላል። ለዛሬም ለዚህም ማሳያው ደግሞ የዛሬው የክሪስታል ፓላስ ጨዋታ ነው። አርሰናል በጨዋታው ክሪስታል ፓላስ አንድም ይህን የሚባል የግብ ዕድል እንዳይፈጥር በማድረግ በተለይም ከረፍት በኋላ ክሪስታል ፓላስ የአርሰናል የጎል ክልል ላይ እንዳይደርሱ ይልቁንም የዴቪድ ራያን አካባቢ እንዳይረግጡ በማድረግ ትልቅ የመከላከል ብቃት ያሳየበት ጨዋታ ነው። ይህንን አቅሙን አጠናክሮ የሚቀጥል ከሆነ አርሰናል ከሁለተኛ ደረጃ ካለው በርንመዝ በአራት ነጥብ ከማንቸስተር ሲቲ በስድስት ነጥብ እንዲሁም ከሊቨርፑል በሰባት ነጥብ የራቀበትን የሊጉን መሪነት አጠናክሮ በማስቀጠል አሸናፊነቱን በብዙ ርቀት ሊያረጋግጥ እንደሚችል ይጠበቃል። በዚሁ በተመሳሳይ ሰዓት በተደረጉ ሌሎች ጨዋታዎች ማንቸስተር ሲቲ ተሸንፏል። በቪላ ፓርክ አስቶን ቪላን የገጠመው ማንቸስተር ሲቲ አንድ ለዜሮ ነው የተረታው። የቪላን ግብ ማቴ ካሽ በማስቆጠር መሪ ሲያደርግ ሲቲ ለዋናው የግብ አዳኙ ሀላንድ በቂ የግብ እድሎችን መፍጠር ተስኖት ተያይቷል። በሁለቱም ጨዋታ አጋማሾች አጥቂው ያገኘው አንድ አንድ ሙከራ ብቻ ነበር። የጋርዲዮላ ሌሎች ተጫዋቾችም ግቦችን በማስቆጠር አስተዋጽኦ ማድረግ መጀመር እንዳለባቸው ጨዋታው ያሳየን ጉዳይ ነው። ቪላዎች ግን ፍጹም የሚገባቸውን ድል ያስመዘግቡት ቢባል ማጋነን አይሆንም። የአሶን ቪላ የውድድር ዘመን አጀማመር ደካማ የነበረ ቢሆንም አሁን ግን በድንቅ አቋም ላይ እንደሚገኝ ተመልክተናል። በማንቸስተር ሲቲ ጫና ስር እንደሚወድቁ ቢጠበቅም ግብ ጠባቂያቸው ኤሚ ማርቲኔዝ ግን ስራ ሳይበዛበት አምሽቷል። ቪላዎች በአሁኑ ወቅት ጥሩ እግር ኳስ በማስታየት ላይ መሆናቸውን ተመልክተናል። በርነማውዝ ኔቲንግሃም ፎረስትን ሁለት ለዜሮ በማሸነፍ በ18 ነጥብ ሁለተኛ ደረጃ ላይ የተቀመጠበትም ሌላኛው ጨዋታ ነው። ቮልቭስ ከበረን ላይ ያደረጉት ጨዋታ በበረን ላይ ሶስት ለሁለት አሸናፊነት ተጠናቋል። ቀጥሎ ደግሞ የምናየው በአስረኛ ሳምንት የስፔላ ሊጋ የተካሄደውን የኤል ክላሲኮ ደርብ ይሆናል። በአስረኛ ሳምንት የስፔላ ሊጋ ሪያል ማድሪድ ከባርሴሎና የተገናኙበት ኤል ክላሲኮ በማድሪድ ሁለት ለአንድ አሸናፊነት ተጠናቋል። ግርግርና ወከባ እንዲሁም በቫር ብዙ የጎል ድሎች የተሻሩበትን በተመለከትንበት ጨዋታ በሳንቲያጎ ቤርናቦ በተደረገው ጨዋታ ክሊያን መባፔ ና ጁድ ቤሊንግሃም የማሸነፊያ ግቦቹን ለማድሪድ አስቆጥረዋል። ፈረንሳዊ አጥቂ ተጨማሪ ግብ የሚያስቆጥርበትን ፍጹም ቅጣት ምት ቢያገኝም በረኛው አክኖበታል ወይም ስቶታል። በዚህም ሁልን ለአንድ ብቻ ጨዋታው እንዲያልቅ አድርጓል። ፈርሜን ሎፔስ ግን የባርሴሎና አንድ ግብ ያስቆጠረ ብቸኛው ተጫዋች ነው። በውድድር ዓመቱ ዘጠነኛ ድሉን ያስመዘገበው ሪያል ማድሪድ ሊጉን በ27 ነጥብ እየመራ ሲሆን ከተከታዩ ባርሴሎና ያለውን የነጥብ ልዩነትም ወደ አምስት አስፍተዋል። ወደ ተመልካቾች በኤል ክላሲኮ የዛሬ ጨዋታ ወደ መጠናቀቂያው ላይ ግርግር ተነስቶ ነበር። ቤንች ላይ የነበሩ የማድሪድ ና የባርሴሎና ተጫዋቾች ሲጣሉ በመቀየር ጨዋታው ከተጠናቀቀ በኋላ ጁድ ቤሊንግሃምን ጨምሮ ቪኒሽስ ጁኒየር፣ ክሊያን መባፔ፣ የበረኛው ኩርቷስ እንዲሁም የባርሴሎናው ላሚኒ ያማል እና ሌሎችም የባርሴሎና ተጫዋቾች ቤንች ላይ የነበሩትን ጭምር ለመጣላት ሲጋብዙ ነበር። ይህም የድራማዊ ሁልጊዜ ድራማ የማያጣውን የኤል ክላሲኮ ጨዋታ አንድ ድባብ ፈጥሮበታል። በተለይም ካርቫሃል እና ላሚን ያማል የቃላት ልውውጥ እስከ ማድረግ ደርሰው ነበር። የኤል ክላሲኮ ጨዋታ ሁልጊዜም እንደሚባለው ግርግር አያጣም። በተለይም በና ሮናልዶ በና ክርስቲያኖ ሮናልዶ በነ ሰርጆ ራሞስ በፖርቹጋሉ ተከላካይ በነበረው በነ ፔፔ ዘመን የነበረው ክስተት አስገራሚ ነበር። በዛ ሰዓት የባርሴሎናና የሪያል ማድሪድ የል ክላሲኮ ጨዋታ ሁልጊዜም ጠብ የማያጣው ቀይ ካርዶች የሚታዩበት፣ በዛሬም ጨዋታ በነገራችሁ ላይ ተመልካቾች ባለቀ ሰዓት በቱሽማኒ ላይ በተሰራ ጥፋት የባርሴሎና አንድ ተጫዋቹ በቀይ ካርድ ወጥቶበታል እና ይህ ጨዋታ ግርግር የማያጣው ጨዋታ ነው። እሱንም ተመልክተናል እንግዲህ፣ በአጭሩም ቢሆን ቀጥሎ የአርሰናልን ጨዋታ ቁጥራዊ መረጃዎች ነው በዝርዝር የምናየው። አብሮነታችሁ የለይን ላይ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁ ነው እንዳትረሱ። አርሰናል ከክሪስታል ፓራስ ባደረጉት ጨዋታ ኤክስጂ ነው በቅድሚያ የምናየው። አንድ ነጥብ ዜሮ ስምንት ኤክስጂ ለጎልነት የመፈጠሩ ለጎልነት መቀየር የነበረውን ኳስ አርሰናል አሳይቶናል። ዜሮ ነጥብ አርባ ሰባት ነው በአንጻሩ ክሪስታል ፓላስ ያስመዘገበው ከዚህ ውስጥ አርሰናል ጎል አስቆጥረዋል። ኳስን ስልሳ በመቶ አርሰናል ተቆጣጥሮ ነበር። ቀሪውን ደግሞ በቆመ ኳስ ከረፍት በፊት ወይም በሎ ብሎክ እና በካውንተር አታክ ሲጫወት የነበረው ክሪስታል ፓላስ አስመልክቶናል። ወደ ግብ የተሞከሩ አጠቃላይ ኳሶችን ስንመለከት አርሰናል አስር ኳሶችን ወደ ግብ ሲሞክር፣ ከረፍት በፊት ከረፍት በኋላ ብዙዎች የተደረጉ ናቸው። ክሪስታል ፓላስ ሰባት ኳሶችን ሞክረዋል። ከዚህ ውስጥ የአርሰናል ሶስቱ ኢላማቸውን የጠበቁ ነበሩ። የፓላስ አንድ ብቻ ነው ኢላማውን የጠበቀው ትልቅ የግብ እድልን በመፍጠር በኩልም አርሰናል አንድ ሲያስመዘግብ ምንም አላስመዘግብም ክሪስቲያል ፓላስ። ይህም የአርሰናልን የመከላከል አቅም ያሳየ ነው። ኮርናን በተመለከተ ተቀራራቢ ቁጥር ሁለቱም ክለቦች ያስመዝግበዋል አራት እና አርሰናል አራት ኮርና ሲያገኝ ክሪስቲያል ፓላስ ሶስት ኮርናዎችን ነው ያገኘው። 538 ፓሶችን ያደረጉ አርሰናል 450ን አሳክቷል፣ ጥሩ ቅብብል ነበረው። በተመሳሳይ 360 ቅብብሎችን ያደረገው ክሪስቲያል ፓላስ 265 የተሳኩለት ነበሩ። ግን እነዚህንም ቅብብሎች ያደረገው ከመሃል ሜዳው በራሱ ግብ ክልል አካባቢ ከመሃል ሜዳው በታች በራሱ ግብ ክልል አካባቢ ነበር። በአጠቃላይ በጨዋታው ከተሞከሩ ሙከራዎች ውስጥ ኦን ታርጌቱ የአርሰናል ሶስት ነው። የክሪስቲያል ፓላስ አንድ ሲሆን አራቱ ደግሞ ከጨዋታ ውጭ የሆኑበታል። ወይም ከታለመላቸው ሙከራዎቹ የታለመላቸውን ኢላማ በአርሰናል ቤት አልመቱም ነበር። በኖቲንጋም ማን ነው በክሪስቲያል ፓላስ በኩል በተመሳሳይ ብሎክ የተደረጉ ኳሶችም ነበሩ። በጨዋታው በዚህ ረገድ አርሰናል ሶስት ኳሶች ብሎክ ሲደረጉበት፣ እንዲሁም ክሪስቲያል ፓላስ በተመሳሳይ ሶስት ኳሶች ነበር የተደረጉበት አርሰናል ከረፍት በፊት ወደነሱ ፔናልቲ ቦክስ በተለይም እስከ ሀያ አምስተኛው ሰላሳኛው ደቂቃ አካባቢ ድረስ ፔናልቲ ቦክሳቸው ውስጥ ኳሶችን መንካት አልቻለም ነበር። ነገር ግን ያንን አሻሽሎታል ከረፍት በፊት ከመውጣቱ በፊት ማለት ነው። ግቡም የተቆጠረው ከዛ በፊት መሆኑ ይታወቃል። ወደ ረፍት ሊያምሩ ሲል ሰባት ኳሶችን በተቃራኒ በክሪስቲያል ፓላስ የፍጹም ቅጣት ምት መምጫ ሳጥን ውስጥ ነክቷል። ክሪስቲያል ፓላስም አምስት ኳሶችን ነክቷል። ከዚህ ውስጥ አርሰናል ከነካቸው ሰባት ኳሶች ሶስቱ ከፔናልቲ ቦክስ ውጭ የተነኩ ናቸው። ሁለቱ ደግሞ በተመሳሳይ ክርስታል ፓላስ ከፔናሊቲ ቦክስ ውጭ ኳስ ነክቷል። በአጠቃላይ በግብ ክልል አካባቢ ኳሶችን አርሰናል አስር ኳሶችን ሲነካ ክርስታል ፓላስ ሰባት ነበረ። ትልቅ ሙከራን በትልቅ የግብ ድልን በመፍጠር በኩልም አርሰናል የተሻለ ቁጥር ነበረው፣ አንድ ነበረው። ክርስታል ፓላስ ምንም አላስመዘገበም። 24 ኳሶችን ነቅቷል። አኪሬት የተሳኩ ኳሶችን ሁለቱም ክለቦች አላደረጉም። አርሰናል በተደጋጋሚ ኦፍሴድ ሲታይበት ነበረ። ሁለት ኦፍሳይድ አስመዝግቧል። በዚህ በኩል አንድ ኦፍሳይድ ደግሞ ክሪስተል ፓላስ ነው። ቅጣት ምቶችን ስንመለከት ለአርሰናል 11 ቅጣት ምቶች ሲሰጡ ክሪስተል ፓላስ 6 ቅጣት ምቶችን አግኝቷል። ረጅም ኳሶችንም አርሰናል በተሻለ ሁኔታ ሲያሻግር ነበር። 53 ኳሶችን ረጅም ኳሶችን አሻግሩ 22ቱን አሳክቷል። 66 ያሻገረው ፎረስት 24ቱ ብቻ ነው የተሻኩለት። በሶስተኛ ቀጠና ወይም በተቃራኒ ግብ ክልል ውስጥ ሶስተኛው ክፍል ላይ ኳስን በማቀበል በኩልም አርሰናል 146 ኳሶችን አሻክሮ 91 ተሳክተውለታል። ክሪስታል ፓላስ 97 አሻግሮ 46ቱን አሳክተዋል። ክሮሶችም እንዲሁ በተመሳሳይ 10 ክሮሶችን አድርጓል አርሰናል አራቱን ያሳካው። ክሪስታል ፓላስም ሶስት ክሮሶች ተሳክተውለታል ካደረጋቸው 10 ኳሶች ኳሶችን በማሻማት እና ረገድ አርሰናል 17 ኳሶችን ወደ ተቃራኒ ግብ ክልል ሲጥል በዚህ ረገድ 19 ኳሶችን የጣሉ ክሪስቲያል ፓላስ ቁጥሩ ይበልጣል። 11 ፋውሎችን ግን ክሪስቲያል ፓላስ አስመዝግቧል። አርሰናል ስድስት ፋውሎችን ያስመዘገበው። ታክሎችንም በማሸነፍ በኩል ከ11 ታክሎችን የሞከረ አርሰናል በተቃራኒ ተጫዋቾች ላይ ስድስት ተሳክቶለታል። ክሪስታል ፓላስ ከ14ቱ ዘጠኝ የተሳኩለት ሆኗል። ሁለትዮሽ ኳሶችንም ክሪስቲያል ፓላስ በማሸነፍ በኩል አርባ ሲያስመዘግብ አርሰናል አርባ ሰባት ነው። ከግብ ክልል ኳሶችን በማጽዳት በኩል አርሰናል 28 ኳሶችን ሲያጸዳ ክሪስቲያል ፓላስ አርባ ነበር። የተቋረጡ ኳሶችም አሉ። በዚህ በኩል 11 ኳሶችን ያቋረጠው ክሪስቲያል ፓላስ ነው። አርሰናል ደግሞ ሰባት የክሪስቲያል ፓላስ ወደ ማጥቃት ሊቀየሩ የነበሩ ኳሶችን አቋርጧል። ዴቪድ ራያ አንድ ኳስ ብቻ ሲያድን ክሪስታል ፓላሱ ግብ ጠባቂ ሁለት ኳሶችን ከግብነት ተከላክሏል። ዜሮ ነጥብ 448 የተመዘገበበት በአንፃሩ የክሪስታል ፓላሱ 1 ነጥብ 23 አስመዝግቧል። በጨዋታው አርሰናል የተሻለ የኳስ ቁጥጥር ነበረው። ነገር ግን ከረፍተ መልስ ብዙ የግብ ድሎችን ይፈጥራል ተብሎ ቢጠበቅም ይህን ያህል የግብ ድል ባልፈጠረበት ጨዋታ ግን እንዳይቆጠርበትን በማድረግ በፈጠረው የግብ ድል አሸናፊ ሆኗል። በዚህም በጨዋታው ገብርኤል ማጋሌሽ ስምንት ነጥብ አንድ ከአስር አግኝቶ ኮኮብ ተብሎ ተመርጧል። ገብርኤል ማጋሌሽ እንግዲህ ላርሰናል የግብም ምንጭ ነው፣ እንደገና ግብም ያስቆጥራል። ከኋላም በኩል ደጀን ሆኖ አስተማማኝነቱን እያሳየ ይገኛል። ከረፍት በኋላ ተቀይሮ ሳሊባን ቀይሮ የገባው ክርስቲያን ሞስኬራ ጋርም ጥምረት በመፍጠር ክሪስታል ፓላስን ያጥቂ መስመር የነ ማቴታን ተጽዕኖ መቋቋም ችሎ ጨዋታውን በሁነኛ ሁኔታ መርቷል። በዚህ በኩል ኢዜም 76 ከአርሰናል ያገኘ ሌላኛው ተጫዋች ነው። ራይስ 75 አግኝቷል። ሞስኬራ 72 አግኝቷል። በጨዋታው ቲምበርም 72 ሬታ ያገኘ ሌላኛው ተጫዋች ነው። ዙቢመንዲን በተመሳሳይ ሳሊባም 70 አግኝቷል። እነ ካላፊዮሪ ወደታች ናቸው። ከክሪስታል ፓላስ በኩል ሰባት ነጥብ ስምንት አንድ ተጫዋቻቸው ላክሮስ ነው። ተከላካዩ ላክሮስ በዚህ ረገድ ቁጥሮችን ያስመዘግበው። ወደ ተመልካቾች ከፉትቦል ማዕድ የድህረ ጨዋታ ትንታኔያችን ወደ እናንተ እየደረሰን እንገኛለን። በዚህም በፕሪሚየር ሊጉ አርሰናልን ነው እየደሰን ያለ ነው። ጋርዲዮላንም የጋርዲዮላንም ሲቲ የታዩበትን ድክመቶች አንስተናል። ከዚህ ጋር በተያያዘ የቀድሞ ፈረንሳዊ አሰልጣኝ አርሴን ቬንገር አስተያየታቸውን ሰጥተዋል። አርሰናል ከፕሪምየር ሊግ ክለቦች ሁሉ ሚዛን ጠብቀዋል ሲሉ ነው ቬንገር ከዛሬው ድል በኋላ የገለጹት። አርሰናል በሊጉ በደንብ ሚዛኑን የጠበቀ ቡድን ነውም ብለዋል። ሊቨርፑል እስካሁን ሚዛኑን ማግኘት አልቻለም ሲሉም አርሰን ቬንገር ተናግረዋል፣ መልክታቸውን አስቀምጠዋል። አርሰናል እንደዛሬ አይነት ከባድ ጨዋታዎችን አንድ ለባዶ እንዲያሸንፍ የሚያደርግ ጠንካራ ተከላካይ ክፍል አላቸው ሲሉም ነው አርሰን ቬንገር የተናገሩት። ሊቨርፑል አይዛ ክልል ሲያስፈርም በዚህ ዓመት ጠንካራ ይሆናል ብለን አስበን ነበር ያሉት የቀድሞ አሰልጣኝ፣ ነገር ግን ሚዛኑን ሊያገኝ አልቻለም ብለዋል። አክሎም ሊቨርፑል አራት ተከታታይ ጨዋታ ተሸንፏል። አራት ተከታታይ ተሸንፎ ሊጉን ያሸነፈ ክለብ መኖሩን አላውቅምም ብለዋል። በተመሳሳይ በሊጉ የዛሬ በአስቶን ቪላ ሽንፈት የገጠመው እና ምንም አይነት የግብድል አነስተኛ የግብድል የፈጠረው ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ አሴታቸውን ሰጥተዋል። የፕሪሚየር ሊጉ ጉዞ ገና ነው ሲሉ ነው በቅድሚያ የተናገሩት የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ። በዛሬ ጨዋታ አስቶን ቪላ የተሻለ ነበር፣ ከኛ የተሻለ ቡድን ነበር፣ ማሸነፉ ይገባዋል አንድምታ ያለው አስተያየት ሰጥተዋል። በቡድኑ ደስተኛ ነኝ። ጥሩ ጨዋታ ተጫውተናል፣ እየተሻሻለ ነው ሲሉም ነው የተናገሩት። በቡድኑ ከዛሬው ሽንፈት ብዙ እንደሚማር የገለጹት ፔፕ ጋርዲዮላ ሊጉ ረጅም ነው ሲሉም ገልጸዋል። በአስቶን ቪላ ሜዳ ሶስት ተከታታይ ጨዋታ ስለመሸነፋቸው የተጠየቁት አሰልጣኙ አስቶን ቪላን በእኛ ሜዳ ሶስት ተሸንፏል ነገር ግን ቪላ ፓርክ ከባድ ስታዲየም ነውም ብለዋል። እንግዲህ አርሰናል የዛሬውን የክሪስታል ፓላስን ጨዋታ ማሸነፉን ተከትሎ ባህላዊ ነጥብ ሊጉን እየመራ ይገኛል። በፓላሱ ድል እንግዲህ አርሰናል በፕሪሚየር ሊጉ ሰባት መቶኛ ጨዋታውን ነው ድል በማድረግ ያስመዘግበው በአጠቃላይ በፕሪሚየር ሊጉ ሰባት መቶኛ ጨዋታዎች በማሸነፍም ከማንቸስተር ዩናይትድ ቀጥሎ ሁለተኛ ደረጃ ላይ አርሰናል ይገኛል። ባለፉት አስር ጨዋታዎች ያልተሸነፈ አርሰናል ሰባት ጨዋታዎችን በተከታታይ ድል ያደረገ ሲሆን በአምስት ተከታታይ ጨዋታዎች ደግሞ እንደነገርኳችሁ ምንም አይነት የግብ ድል አልተፈጠረበትም። እንግዲህ በአርሰናል ጨዋታ መጠናቀቅን ተከትሎ ሚካኤል አርቴታ አስተያየቱን ሰጥቷል። የቡካዮ ሳካን መቀየር አስመልክቶ በሰጠው አስተያየት ህመም አጋጥሞት እንደነበረ በልምምድ ሜዳ ገልጿል። ልምምድም በቂ ልምምድ አለማድረጉ ነገር ግን በጨዋታው ለመሰለፍ ሲል በራሱ ጠንክሮ እየሰራ እንደነበር አስታውሷል። በጨዋታው ለዘለቄታ ደቂቃዎች ማስቀጠል ተጫዋቹን ጉዳት እንዳያጋጥመው እንዲያጋጥመው ያደርጋል በማለትም ነው ሚካኤል አርቴታ የቡካዮ ሳካን መቀየር አስፈላጊነት የተናገረው። እንግዲህ በአጠቃላይ አርሰናል በሁሉም ውድድር ባደረጋቸው ያለፉ ስድስት ጨዋታዎች አሸናፊነቱን አጠናክሯል ይህም በክሊንሺት አንድ ጨዋታ ብቻ ነው ግብ የገባበት አርሰናል ከክሪስታል ፓላስ ጋር አንድ ለዜሮ አሸንፏል የዛሬ ጨዋታ አትሌቲኮ ማድሪድን አራት ለዜሮ አሸንፏል ፉላህምን ሁለት ለዜሮ ስታምን ሁለት ለዜሮ አሸንፍ ኒውካስል ዩናይትድንም በኒውካስል ዩናይትድ ሜዳ ባለቀ ሰዓት በተቆጠሩ ግቦች ሁለት ለአንድ ማሸንፉ ይታወቃል ውድ ተመልካቾች አርሰናል የሊጉ መሪነቱን ያጠናከረበትን የፕሪምየር ሊግ ድል አስመልክቶ እንዲሁም የኤል ክላሲኮን ጨዋታ የዳሰስንበት ጥንቅር ይህን ይመስላል። ስለተከታተላችሁ እናመሰግናለን። ነገር ግን በተወሰነ መልኩ የኤል ክላሲኮን ጨዋታ አንዳንድ ነጥቦች አይተን ብንለይ መልካም ነው ብዬ አስባለሁ። ከዚህ አኳያ በኤል ክላሲኮ ጨዋታ የታዩ ቁጥራዊ መረጃዎችን ነው የምናየው። ኤል ክላሲኮ ጨዋታ እንግዲህ በየአመቱ የሚጠበቅ የዓለማችን ትልቁ ደርቢ ነው የሚባል ማጋነን አይሆንም። በቴሌቪዥን ራይት፣ በገበያ ሽያጭ፣ በተለያዩ ዓለም አቀፍ ገበያዎች ትልቅ ተመልካችን ቁጥር በማግኘት እንዲሁም ክለቦቹ ባላቸው ፖለቲካዊ ትርጉም ይልቁንም ሪያል ማድሪድ እና ባርሴሎና የፖለቲካ ቡድኖች ተደርጎ ይቆጠራሉ። ማድሪድ የገዢ ምድር የንጉሳውያን ቤተሰብ ተደርጎ ሲቆጠር፣ የካታሎን ተቀናቃኝ ፓርቲ ካታሎኒያ ነፃ አውጪዎች ቡድን ተደርጎ ደግሞ ባርሴሎና ይቆጠራል። ስለዚህ ይህ የኤልክላሲኮ ደርቢ ብዙ ጉዳዮችን የሸፈነ ነው። በአጠቃላይ የጨዋታው ቁጥራዊ መረጃዎች ምን ይመስላሉ? እንግዲህ በኤክስፔክትድ ኤክስጂ ጎሎች ነው ምን ጀምረው፣ ማድሪድ በጨዋታ ሶስት ነጥብ ስድስት ዜሮ ኤክስፔክትድ ጎሎችን ወይም ወደ ጎልነት የሚፈጠሩ ኳሶችን ፈጥሮ ነበር። በአንፃሩ ባርሴሎና 1.03 ብቻ ነው የነበረው። ባርሴሎና 69 በመቶ የኳስ ቁጥጥር ነበረው በጨዋታው። ነገር ግን 31 በመቶ የኳስ ቁጥጥር የነበረው ሪያል ማድሪድ የተሻሉ ኳሶችን ሙከራ ሲያደርግና ወደ ግብም ተደጋጋሚ ሲደርስ ነበረ። በአጠቃላይ ወደ ግብ የተሞከሩ ኳሶችን ስንመለከት ማድሪድ 23 ኳሶችን ወደ ግብ ሞክሮ 10ሩን አሳክቷል። ከዚህ ውስጥ ባርሴሎና 15 ሞክሮ ስድስቱ ብቻ ንተሳኩለት። ትልቅ የግብ ድልን በመፍጠር በኩልም በዚህ በኩልም ሪያል ማድሪድ ብልጫ ሲኖሩ አራት የግብድል የሚሆኑ ኳሶችን ፈጥሯል። ባርሴሎና ሁለት ኳሶችን ፈጥሯል። የኮርናዎችንም በተመለከተ ባለሜዳው ሪያል ማድሪድ 12 ኮርናዎችን ያገኙ ከዚህ ውስጥ ለአንደኛው ግብ መገኘት ምክንያቱን ሁለታ ጁድ ቤሊንግሃም በቴስት የተሻገረለትን ኳስ ነው ማስቆጠር የቻለው። አራት ደግሞ ባርሴሎና ኮርናዎችን አግኝቶ ነበር። በአጠቃላይ በጨዋታው 640 ኳሶችን ቅብብል ሲያደርግ ባርሴሎና 574ቱን አሳክቷል። 274 ቅብብሎችን ያደረገው ሪያል ማድሪድ 22ቱን ሁለቱን አሳክቷል። ሁለቱንም ክለቦች ሶስት ሶስት ተጫዋቾቻቸው ቀይ ካርድ አይተዋል። ጨዋታው ውጥረት ነበረው። ባለቀ ሰዓት ደግሞ የባርሴሎና ተጫዋች በቀይ ካርድ ወጥቷል። ማን የበሰራው ጥፋት ማለት ነው እንግዲህ ብሎክ የተደረጉ ሾቶችን ደግሞ በጨዋታው ሲና ሞከራዎችን ባርሴሎና በዚህ ረገድ አራት ኳሶችን ብሎክ ሲያደርግ ሰባት ደግሞ ሪያል ማድሪድ አድርጓል። በፔናልቲ ቦክስ ውስጥ የተደረጉ ግብ ሙከራዎችን ስንመለከት 17 ኳሶችን ሪያል ማድሪድ በፔናሊቲ ቦክስ ውስጥ አድርጓል። በአንጻሩ ባርሴሎና ስድስት ብቻ ነው የሞከረው። ከፔናሊቲ ቦክስ ውጭም ሪያል ማድሪድ ስድስት ኳሶችን ሲሞክር ባርሴሎና ዘጠኝ ኳሶችን ሞክሯል። ከነዚህ ውስጥ አራቱ ትልቅ የግብ ዕድልን መፈጠር የሚችሉ ኳሶች ነበር። የባርሴሎና ሁለት ናቸው የተሳኩ ኳሶችን ፓስ በማድረግ በኩል በማቀበል በኩልም ሪያል ማድሪድ ሁለት የተሳኩ ኳሶችን አሳልፎ ግቦችን ሲያስቆጥር በአንጻሩ ባርሴሎና አንድ ኳስ ብቻ ነው የተሳከው፣ እሱንም አስቆጥሮታል። ኦፍሳይድን በተመለከተ አምስት ኦፍሳይድ ሲመዘገብበት ሪያል ማድሪድ ሁለት ኦፍሳይድ ደግሞ ለባርሴሎና ተሰጥቷል። አስራ ሁለት ቅጣት ምቶችን ያገኘ ባርሴሎና ሲሆን ዘጠኝ ቅጣት ምቶችን አግኝቷል ሪያል ማድሪድም። ረጅም ኳሶችን በማሻገር በኩል ሪያል ማድሪድ አርባ አራት ረጅም ኳሶችን ሲያሻገር ባርሴሎና ሀያ ስምንት ነበር ያሻገረው። በሶስተኛ ቀጠና በተጋጣሚ የግብ ክልል ውስጥ ኳሱን አርቆ በማሻገር በኩልም ባርሴሎና 175 ለምን 28 ሎንግ ፓሶችን ሲያሻግር ረጅም ኳሶችን ሲያሻግር በዚሁ በተመሳሳይ 44 ኳሶችን ያሻገረው ደግሞ ሪያል ማድሪድ ነው። ክሮሶችንም በተመለከተ ስምንት ክሮሶችን ያደረገው ባርሴሎና ሶስቱን አሳክቷል። ሪያል ማድሪድ 12 ክሮሶችን አድርጎ አራቱን አሳክቷል። እንግዲህ በአጠቃላይ በጨዋታው በማጥቃት በኩል የተሻሉ ቁጥሮች እንደነበሩት አይተናል። በመከላከል በኩል ደግሞ 12 ፋውሎችን ሪያል ማድሪድ ሲሰራ ዘጠኝ ኳሶችን ባርሴሎና ፋውል ሰርቷል። ታክሎችን በመውረድ ረገድ ኳስን በማስጣል በኩል 23 ታክሎችን የወረደው ሪያል ማድሪድ 13ቱን አሳክቷል። በዚህ በተመሳሳይ ሀያ ታክሎችን የወረደው ባርሴሎና አስሩን አሳክቷል። ሁለትዮሽ ኳሶችንም ባርሴሎና 45 ሲያሸንፍ 51 ባርሴሎና ሪያል ማድሪድ አሸንፈዋል። ከግብ ክልል ውጪም የጸዷቸውን ኳሶች ወይም ያራቋቸውን ኳሶች ስንመለከት አስራ ሰባት ኳሶችን ከግብ ክልሉ ሲያጸዳ ሪያል ማድሪድ ይሄንንም፣ በዚህም የባርሴሎናን ተጽዕኖ መግታት ይችላል። አስራ ሁለት ኳሶችን ደግሞ ባርሴሎና ሰጥቶ አጽድቷል። ሰባት ኳሶችን ደግሞ ወደ ግብነት በማጥቃት ላይ የነበሩ ኳሶችን ያቋረጠው ባርሴሎና ነው። ስድስት በዚህ ረገድ ሪያል ማድሪድ አስመዝግቧል። ግብ ጠባቂዎቻቸው ያዳናቸውን ኳሶች ስንመለከት የባርሴሎና ግብ ጠባቂ ዘጠኝ ወደ ግብነት ሊቀየሩ የሚችሉ ኳሶችን ሲያድን አራቱን ኩርቷ የሪያል ማድሪድ አድኗል። በዛሬው ምሽት የቀድሞ የአርሰናል ግብ ጠባቂ ወሸሽ ሼዝኒ ትንሽ ቢዚ ነበር ብሎ መናገር ይቻላል። ወደ ግብነት እንዳይቆየር ሙሉ በሙሉ ወደ ግብነት ሊቀየሩ የሚችሉ ኳሶችን በማምከን በኩልም ሼዝኒ ሁለት ነጥብ አራት ሶስት ግብ ሊሆኑ የሚችሉ ኳሶችን ከሁለት በላይ ግብ ሊሆኑ የሚችሉ ኳሶችን አድኗል። አንደኛው ፔናልቲ ነው። በዚህ ረገድ ኩርቷ 0 ነጥብ 3 ሰባት ኳስ ነው ያደነው። በአጠቃላይ በጨዋታው ሪያል ማድሪድ የኳስን ባይቆጣጠርም ግን ዶሚኔት በማድረግ በኩል የተሻለ ነበረ ማለት ይቻላል። በዚህም ሼዝኒ በሚገርም ሁኔታ ሼዝኒ የጨዋታው ኮከብ ተብሏል። የሪያል ማድሪዶቹ ቤሊንግሃም፣ ኤደር ሚሊቶ፣ ቹማኒ እና ኮርቶስ ከ7.9 እስከ 7.4 እንዲሁ ቪንሴንስ ጁኒየር እስከ 7.2 ራንኪንግ ደረጃ ተሰጥቷቸዋል ከአስር ነገር ግን የጨዋታው ማነው ዘማች የተባለው የባርሴሎናው ግብ ጠባቂ ወቼክ ሼዝኒ ነው እንግዲህ ምን ያህል ሶስት ለግብነት ሊውሉ ዳይሬክት ሊውሉ የሚችሉ ኳሶችን አድኗል ከዚህ ውስጥ አንደኛው ፔናሊቲ ነው ስለዚህ ምን ያህል ቢዚ እንደነበረ ማሳያ ነው ውድ ተመልካቾች የኤል ክላሲኮን ጨዋታ አርሰናል መሪነቱን ያጠናከረበትን የዘጠነኛ ሳምንት የፕሪምየር ሊግ ጨዋታ ዳሰሳ ወደ እናንተ ደርሰናል ፕሮግራሙን ዘወትር ላይክ ሰብስክራይብ ኮሜንት ሼር በማድረግ ለሌሎችን እንዲደርስ እንድታደርጉ እንጠይቃለን። አብሮነታችሁ ያለይን ፉትቦል ማዕድ በአጫጭርና ፕሮፋይል ነክ መረጃዎቹ ዘውትር ወደ እናንተ ይደርሰናል ወደ እናንተ እየደረሰ ይገኛል። አጋርነታችሁ በድጋሚ ያለይን ሰላም።